ኢየሱስ በስንቶች ላይ ነው ሙዲያ ያዘው እና አንተ ደንቆሮች እያለ። አሰላሙ አለይኩም ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። የሰሞኑን ዘውጁና የሚለውን ሀሳብ በተመለከተ እንደ እስላም እንዴት ይታያል ነው? በፍጹም ኢስላምን አይወክሉም። ግልጽ ነው አደላ ለቀጣይ ትውልድ ቁርአንና ሐዲስ አውርሱት። ድቤ መደብደብን አታውርሱት። ጫት መቃምን አታውርሱት። ሰላም አለይኩም። ጭንቅ ያለሽ እህቴ፣ መከራ ይበዛብሽ እህቴ፣ በአላህ ተመኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ቤተሰብ? ሁላችሁን በየላችሁ በሰላማችሁ በዝስት ይበልኝ በዛሬው ፕሮግራም ይዤላችሁ የቀረብኩት የንጽጽር ሃይማኖት መምህሩ ኡስታዝ ሁሱ ኢየሱስ ነቢዩላህ ኢሳ አለይሂ ሰላም እናንተ ደንቆሮዎች ያለበትን ከመጽሐፍ ቅዱስ ጥቅስ አምጥቶ ልጅቷን የተከራከረበት ሰሞኑን ዘዊጁና ፕሮግራም ላይ ኡስታዝ መሐመድ ፈረጅ አስተያየት የሰጠበትና ና እንደውም ኡስታዝ ሑሱ ስለ ነሽዳ ና ሌሎች ነገሮች የተናገረበትን እንደውም ሌሎች ኡስታዞች ነሲሀ ያደረጉበትን ፕሮግራም ይዤ እቀርብ ያለሁ። ላይክ ና ሼር እያደረጋችሁ ፕሮግራሙን ተከታተሉ። በቀጥታ ወደ ፕሮግራሙ እሺ ሙዳ ተያዝ፣ ጌታን በእምነታችን ሙዳ ተያዝ። ረ ይሄ ነው እኮ ሰውን የሚያናድደው። መቸስምን አለሁን እንደ ኡስታዝ በስርዓት በክብር ብታወራ ምን ይቀነሳል? እናንተ ደንቆሮች ያሉት ያለው እኮ እኛን አይደለማ አይሁዶችን ነው። እሺ እናንተን ደግሞ ውሻ ነው ያለው ከአይሁድ ውጭ ያሉትን ውሻ እንዳለ ኢየሱስ ላሳይሽ። ብሏላ ምን አለው? ውሻ ብሏላ ምን አለው አትድ ድሩ አትድ ሴትዮዋን ልጇ ታሙባት እባክህ ልጄን ፈውስልኝ ስትለው የውሾችን ፍርፋሪ ለውሾች መስጠት አይገባም አላት። ከዛ ውሾች እኮ ከጌቶቻቸው የወረደውን ፍርፋሪ ይበላሉ አለችው። ትርጉም ሌላ ነው። ያኔ ውሻ ብሎ ሰደባቸው አትበል። በግ እራሱን እረኛ አደረገና እኛም በግ አለን ብሎናል። ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? የአብርሃም በግ ብሏል። የእግዚአብሔር በግ ነው። እንደገና ደግሞ እኛንም በጎች ብሏል። ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? በግ ብሎ ነገር የለም። በግ አንድ ነው። የበግ በግ ብሎ ነገር የለም። ይኸውልህ እሱ የአብርሃም በግ ነው። የእግዚአብሔር በግ ያለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላና ከዛ በኋላ እሱም የእግዚአብሔር በግ ነው። ኢየሱስ በግ በግ ነው። አንቺ ደግሞ የኢየሱስ በግ። ስለዚህ የበግ ግን ጌታን አንተ ማለት ነው። እውነት ስትናገር በጣም ታስከፋለህ ክርስቲያኖችን። እንደዛ አይሆንም፣ በዚህ አይከደድ እልህ ታስገባለህ እንጂ ሰዊልሆን እኔ ከውስታዝ ጋር ቅድም ስናወራ እየተማመንን እንዲህ ነው እንዲመጣል። እየሳቅሽ እየተወያየሽ ዘናፈታ ብለሽ እየሳቅሽ እየተዝናናሽ ደግሞ ታስከፋለት ያለሽ ያንቺ ደግሞ ከፋ አይባሰ ጉድ ኧረ ውስታዝ ታዲያ የበግበግ ብለሽኝ ስለኝ አሜን ብዬ ልቀበል እንደ እንደ ውስታዝ እርሶ የሚተዋው ታዲያ እንህ የበግበግ ነሽ እኮ አለኝ አሁን ምን አለ ነኝ የክርስቶስ በግ ነኝ ምን እስታዚ የጌታን ግን ለአንተ ቢግ ሪስፔክት አለኝ። በእውነት አንተ ግን ኢየሱስ ያሻል ያልክበት ምን ቦታ አምጣ። ዛሬ አልፋታም፣ ጌታ እንዳታወርብኝ አምጣ። ኢየሱስ ያሻል ብለሃል፣ አምጣ፣ ያችን ፓርት አስነብበኝ። እኔ እንደውም አላነብም፣ እራስህ አስነብበኝ። አምጣ። ኢየሱስ የቱ ጋር ነው ያሻው? እሺ ሙ አልሐምዱሊላህ ረብልዓለሚን ሙስሊም አድርጎ የፈጠረን ጌታ ግን መስጋና ልናቀርብ ይገባል። ወላሂ በጣም ነገር በግ ሲላታመነች፣ ውሻ ሲላታመነች እንደዚያ አይነት እምነት ወላሂ አቅል ላለሁ ሰው በጣም ግራ የሚያጋባ ነገር ነው። ልጅቱ ወግን አልሐምዱሊላህ ሁሉንም ነገር የማመን ችግር የለባትም። አላህ ሂዳያ ይስጣት፣ ወደ ቀጥተኛው እምነት ላይ ይመልሳት። ግን እንደዚህ አይነት እምነት አቅል ያላቸው ሰዎች ቆም ብላችሁ ሰው ጥያቄ ካላችሁ ሁሱን ገብታችሁ ሱ ጋር መነጋገር መወያየት ትችላላችሁ። ቀጣይ ሁሱ የሚመክረን ነገር አለ፣ ወደዛው እንለፍ። የጀማዓ መንዙማ፣ ነሽዳ ምናምን የሚባሉ ነገራቶች እስልምናን አይወክሉም፣ እስልምናን አይወክሉም። የነቢያችን ሰለላሁ ዓለይሂ ወሰለምና የሰሓቦች መንገድ አልነበሩም በፍጹም አዲኑ ቃል ላሁ ቃል ረሱሉሁ ቃል ሰሓባ ኸላስ

ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሲያደርጉ የነበሩት እንዴት ነው? ቁጭ ብለው ሰሓቦችን አላህ እንዲህ ብሏል እያሉ ያስተምሯቸው ነበር። ድቤ እየደባ አልነበረም የሚያስተምሯቸው። እንዲሁም እየጨፈሩ እንዲህ እያሉ ላ አላህ እንዲህ ብሏል። በስነ ስርዓት የአላህን ቃል እያወሳቸው ነው። ስታስተምሩ፣ ድዑ ረብኩም ተደረዐን ወኩፍያ። ድዋ ስታደርጉ እንኳን፣ እንዲሁም ዳዕዋ ስታደርጉ፣ ለሰዎች ስታስተምሩ የአላህን ቃል ስታወሱ ዝቅ ብላችሁ ተናንሳችሁ፣ የመልእክተኛውንም ቃል እንዲሁ። ጭራሽ ድቤ የደቡ ጫቱ ጥር ያደርጉና አላሁማ ሶሊ አላ ሙሐመዴ ምንድነው ስትለው የነቢይ መሀባ ውስጤን አቃጥሎኛል። ኧረ የነቢይ ሰለላሁ ዐለይሂ ወሰለም ውዴታ ውስጥህን ቢያቃጥለው የነቢያችንን ሰለላሁ ዐለይሂ ወሰለምን ያስተምህሮ መንገድ ትይዝ ነበር። የአላህን ቃል ትሸመድዳለህ፣ የነቢያችንን ቃል ትሸመድዳለህ ከዚያም በኋላ ለቀጣዩ ትውልድ ያን ታወርሳለህ። ነገር ግን ጫት እየቃምክ እንዲህ ድቤ እየደበደብክ ራስህንም አደንዝዘህ ቀጣይ ትውልድ እንዲሁ ለማደንዘዝ ድቤ መች ትውልድ ለመፍጠር፣ ሱፊዎችና አሕባሽ እነዚህ ጭራሽ ፈጽሞ እስላምን አይወክሉም። ተግባራቶቻቸውም እንዲሁ የድቤ መደብደብ፣ ጫት መቃም አጠቃላይ እንዲሁ እስላምን አይወክልም። ተጠንቀቋቸው ሙስሊሞች፣ እነዚህ ፈጽሞ ላ ዩመሉን ልእስላም አበደን፣ በፍጹም እስላምን አይወክሉም። ግልጽ ነው አይደለ? ለቀጣዩ ትውልድ ቁርአንና ሐዲስን አውርሱት። ድቤ መደብደብን ይመደብደብና አታውርሱት። ጫት መቃምን አታውርሱት። ሰላም አለይኩም። በቃ አንድና አንድ ሀቂቃውና እውነታው ይህንን ይመስላል። ሙስሊሞች እንግዲህ ተጠምደንበት ያለነው ያለ ነው። ትልቁ ችግራችን ይሄ ነው። ነቢን እንወዳለን ነቢ ነቢ እያልን ስነጨበጭብ ስንጨፍር ስንደንስ እንውላለን። እነሱ የዩትዩብ ካፒታላቸውን ያካብታሉ ገንዘባቸውን ይሰበስባሉ። እኛ ግን በነሱ ሽርክና ቢዳአ ተጠምደን ከቁርአንና ከሐዲስ ርቀናል። እኛ ሙስሊሞች መማሪ ያለብን ቁርአንና ሐዲስ ነውና ይህንን ትኩረት ልንሰጥበት ይገባል። ነገር ግን ብዙ ኡስታዞች ብለውታል፣ ያው እኔም ልድገመው ብዬ ነው። ብዙ ወንድሞች መክረዋል ከአሁን በፊት ስለዚህ ትኩረት እንስጥ አንገብጋቢ ጉዳይ ያለን እንደ ሙስሊም ሊያንገበግብን ቅድሚያ ልንሰጠው የምንገቡ ብዙ ጉዳዮች አሉንና በዚህ ተጠምደን ራሳችንን በዚህ ቢዚ አድርገን ከነዚህ ነገራቶች መራቅ የለብን እምላለሁ። ቀጣይ ኡስታዝ መሐመድ ፈረጅ ሰሞኑን ዘውጁና የሚል ፕሮግራም ያው ሜዳ ላይ አይታችሁታል። በደንብ ሁሉም ጆሮ ደርሷል። እሱ አንድ አስተያየት ሰጥቷል። እሱ እንከታተል ነው። ጠባን ዲን አልእስላም የወንድን ወንዳዊ ማንነቱን የጠበቀ የሴትንም ሴታዊ ማንነቷን የጠበቀ የሆነ እምነት ነው። በሌላ አባባል አልስላሙ ዲኑል ፍጥራ እስላም ተፈጥሯዊ ማንነትን የጠበቀ የሆነ እምነት ነው። ከዚህ አንጻር ጋብቻን በተመለከተ ወንድን አላህ ጠያቂ አድርጎ ሴትን ደግሞ ተጠያቂ አድርጎ ነው ማንነታችንን የፈጠረው በዚህ መልኩ ያስገኘን። ስለዚህ ከወንድ ነው እንጂ መጠየቅ የሚያምረው ከሴት መጠየቅ አያምርም፣ ተፈጥሯዊ ማንነትም አይደለም ነው ምናልባት እንዲህ ብዬ ስል አንድ ነገር ልታነሱ ትችላላችሁ። እናታችን ኸዲጃ ራዲየላሁ ዐንሃ ነቢያችንን ሰለላሁ ዐለይሂ ወሰለም አግቡኝ ብላ ጠይቃ የለም ወይ ልትሉት ትችላላችሁ። እንደ ጥቅል ሐሳብ አንድ ሴት ወንድን አግባኝ ብላ መጠየቋ በሸሪዓ ክልክል ነው ማለት አይደለም፣ ግን ተፈጥሯዊ ማንነቷን ቢጠብቅ የተሻለ ነው። እናታችን ኸዲጃ ራዲየላሁ ዐንሃ ያደረገችው ምንድን ነው? ነቢያችንን ሰለላሁ ዐለይሂ ወሰለም አጠናቻቸው፣ አየቻቸው። እሷ ጋብሮ እሷ ንግድ አብሮ ይሰሩ ነበረም። ከእሳቸው በፊት ሁለት ባል አግብታ ፈታለች፣ ልጆችንም ወልዳለች። እንደዚያ አይነት ሴት ነበረች። ባለ ሀብት ነበረች። በከተማ ታዋቂ ሰው ነበረችና ነቢያችን ሰለላሁ ዐለይሂ ወሰለም ታማኝነታቸውን፣ ታታሪነታቸውን፣ ስነ ምግባራቸውን በጣም አይታ ተማርካ ከሷ ጋር አብሮ እንዲሰሩ አድርጋ ነበረ። እና በአጠገባ ሆኖ ሲሰሩ ደግሞ የበለጠ ማንነታቸውን ስላወቀች ለጋብቻ ፈለገቻቸው። ታዲያ በቀጥታ ግን እሳቸውን አልጠይቀችም። ምንድን ያደረገችው አሁንም ቢሆኑ ብዙ ሴቶች ማለት በሚቻል መልኩ እንደሚያደርጉት ያደረገችው እሱ ምንድን ነው፣ ለጓደኛዋ ነገረች፣ ነፊሳ ለምትባል ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያው በወቅቱ ነብይ አልሆኑም እድሜያቸው አምስት ነበርና እሳቸው ማግባት እንደምትፈልግ ነገረቻት ነገረቻት። እሷ ደግሞ በቀኔ አመቻችልሻለሁ ብላ አለች ጥሩ ብላ ቀጠይበት ብላለቻት ቀጠለችበት፣ ሄደችና ለነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው ማታገባው ብላለቻቸው። እሳቸው ደግሞ ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም አባታቸውም የለም እናታቸውም የለችም ሀብት የሚባል ነገር ምን ማንነበራቸውም፣ ከአጎታቸው አቡ ጣሊብ ጋር ነበር ይኖሩ የነበረው። ምን ይዤ ነው በምንድን ነው ማኖራትና እንዴት በምን ላግባት ብሏ ስትላ ሲሏት እሷ ምናለች ለምሳሌ ባለ ሀብት የሆነች መልክ ያላት ዝና ያላትን ብናገኝ ታገባለህ ብላ አለች። እንግዲህ ያሰበችው ነገር እንዳለ ተረዱና ማነችሷ እሷ ብለው ጠየቋት። ኸዲጃ ብላ ነገረቻቸው። ይዛኔ ነብያችን ሰለላሁ ዐለይሂ ወሰለም ፍቃደኛ መሆናቸውን ገለጹ። ከዛ በኋላ ምን ያደረጉ ለአቡ ጣሊብ ላጎታቸው ነገሩ። አቡ ጣሊብ መጣና በሽምግልና ለሷ ወልይ ሐሳቡን አቀረቡ። በዚህ መልኩ ነው ኒካው የተፈጸመው እንጂ እናታችን ኸዲጃ ረሱላችንን ሰለላሁ ዐለይሂ ወሰለም አግባኝ ብላ በቀጥታ አልጠየቀቻቸውም። ይህን እንደ ማስረጃ ልምጠቀመው አይገባም ነው። ስለዚህ አደራ ብለው ምንድነው፣ ወንዶችም ወንዳዊ ባህሪያችሁን ተጠቀሙ። ያ ምንድነው? አግቡ፣ ጠይቁ፣ እስክትጠየቁ አትጠብቁ። አንዳንድ ወንድ አለ ከጠየቀችኝ አገባታለሁ ቆይ ትጠይቀኝ። ይሄ ሴታዊ ማንነት ነው። ሱብሃንአላህ። ሴት ነች መጠየቅን የምትወደው መጠየቅን የምትፈልገው ትጠይቃ፣ እንኳን መግደርደር ትወዳለች። ባህሪዋ ነው። ተግደረደረች ማለት እምቢ አለች ማለት አይደለም። ሴታዊ ማንነቷ ነው። ስለዚህ ወንዶች ጠይቁ፣ አግቡ፣ ተበራቱ። በዚህ ዙሪያ በደንብ ሂዱ። ራዚቁ አላህ ነው፣ ርዝቅ ባላህ እጅን ያለው። ሴቶች ደግሞ ስትጠየቁ መርሐባ በሉ። እናንተ ለመጠየቅ የምትመጡ ከሆነ ግን ምን እንደሆነ ታቃላችሁ። ወንድ ልጅ የምትጠየቀውን ሴት ማግባት ሞራል የለውም። ሲጠይቅ ነው ሞራል የሚኖረው። ጠይቀው ጠይቆ እንኳን ወዳውሽ ካለችው ምን አለ? ለምን እንዴት ይሻላችሁ። የምትጠያቂው ይነሳበታል ስለዚህ በተቻለ መጠን ይሄ አስተሳስብ አሁን የሚሰራጭ ያለው ረገብ ቢል ጥሩ እላለሁ። ሀያው ቢመለስ ጥሩ እላለሁ። ወንዶች ደግሞ እስከተጠይቁ ለምትጠብቃላችሁ ወንዳው ማነሳት እየተጠቀሙ ገፉበት ወደፊት ወንዶች እላለሁ። ጀዛኩሙላህ ኸይሩ። አሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ መሐመድ ፈረጅ እንግዲህ ይህን እያለ ነው ፕሮግራሙ። እንደ ፕሮግራም አሪፍ ፕሮግራም ነው፣ ላጤዎችን ያገናኛል። ያው ሱና ነው ጋብቻ ጋብቻን የበላይ ያደርጋል ግን ብዙ ፈሳዶች አሉት ብዙ ሀያ የሚያሳጡ ነገሮች አሉት እና ይህንን ትኩረት ልናደርግበት ይገባል ነው አንዳንድ ወንዶም ወንዶች ለሱስ ሜዳ ላይ ወጥተው ሱሳቸውን ለማድረስ ያክል ሴቶችን ጀንጀን አውርተው ሌላ ነገር ቀባጥሮ ይመለሳሉና ይህንን ጥንቃቄ ልናደርግ ይገባል ይህንን ነገር ትኩረት ልንሰጥበት ይገባል እያለ ነው ወደ ሀያአችን መመለስ አለብን፣ በመንገዱ መሄድ አለብን ነው እያለ ያለው። አላኩል ያህል ጉዳዩ በደንብ ሰፋ ተደርጎ ሊታይ የሚገባው ነገር ነው። አላህ ሁላችን የሚጠብቀን። ቀጣይ አንድ ለእህቶችም ለሌሎችም የሚጠቅም አንድ ኡስታዛችን የምንወደው ኡስታዛችን ከሚል ጦሃ የሚለን ነገር አለ። እሱ እንከታተል። ጭንቅ ያለሽ እህቴ፣ መከራ የበዛብሽ እህቴ በአላህ ተመኪ። ሰዎች ሊሰነግሉሽ ይችላሉ። አንቺ እኮ

ከሰው ፊትና እንጂ የሚሰውረው የሚሸፍነው አእምሮን አይሸፍንም፣ አእምሮን አይሸፍንም። ኒቃብ ሴት ልጅ መከበሪያዋ ነው። ሰዎችን አልፈትንም፣ ሰው በጥሩ አእምሮ መማር አለበት ብላ ራሷን አሸንፋ ራሷን፣ ስሜቷን ጠብቃ ልትማር የመጣችን ሴት እንዲህ ብሎ መመለስ መልስም መስጠት ስለማይችሉ ሕፃናትን ያስፈራል። ለሕፃናት ደህንነት ሚናን ምን የሚሉት መልስ ነው? والله <سؤال> ይሄ በጣም በጣም የሚያሳፍር ነገር ነው እና እንደው እንደው አቅላችሁን አእምሮአችሁን አሰሩት። ኢስላማዊ ጥላቻ ኖርባችሁ በየመንግስት መስሪያ ቤቱ ተቀምጣችሁ እንዲ እንዲ የምትሉት እንደው ራሳችሁን ስትጠይቁ ለታሪክም ነገ መጥፎ ጠባስ አድርጋችሁ በታሪክ የምትወቀሱ ነው ምትሉት መልካም ሥራ ሰርታችሁ ሂዱ። አንደኛው መልእክት። ሁለተኛው መልእክት፣ መስጊድ የስን ምግባር መፍለቂያ የሀገር የከተማ ውበት ነው። ስነምግባር ያላቸው ሰዎች ከመስጊድ ነው የሚመጡት። ስነ ምግባራቸው ያማረ፣ ታማኝነት፣ ሙስናን የሚጠየፉ ከሃይማኖት ቦታዎች ነው የሚወጡት በአብዛኛው። ብዙ ጊዜ መንግስት ስለ ሙሰኝነት አስተምሩ፣ መጥፎ ስነ ምግባር ሰዎች እንዲርቁ አስተምሩ፣ ለሃይማኖት አባቶች መልእክት ይመጣል። ብዙ ጊዜ ይሄን አድርጉ፣ የበኩላችሁን ሀገራዊ ግዴታችሁን ተወጡ ይባላል። ትክክል ነው። ነገር ግን ይሄ የሚሰጥበት መስጊድ እየፈረሰ እንዴት ነው ሁለቱ ሊገናኝ የሚችል? መስጊድ ህልውናችን፣ የመስጊድ ሙስሊም በመስጊድ አይደራደር። ህይወታችን ነው መስጊድ፣ የማንነታችን መገለጫ ነው። ስለዚህ በየቦታው መስጊድ ምንም የከተማ መጥፎ ገጽታ ሆኖ አያውቅም፣ ውበት እንጂ ዋላሂ ውበት ነው። መስጊድ የከተማ ውበት የሀገር ውበት ነው። ስነ ምግባር ያላቸው ሰዎች የሚወጡበት ቦታ ነውና በየቦታው እንደው ጥንኮሳው አጥር ማፍረስ መስጊድ ማፍረስ ይሄ ቢቆም ይሻላል፣ ለሀገር አይበጅም። ጥሩ ዜጋ እንዲፈራ፣ ጥሩ ዜጋ እንዲመጣ እነዚህ ነገሮች መስተካከል አለባቸው የሚል መልእክት ለማስተላለፍ ነው።